ሰበር መረጃ አለ። አሁን ከመሸ እየወጣ የሚገኝ እሱን እያንዳንዱን አስደምጣችኋለሁ። አሁን በዚህ ሰዓት በአሁኑ ሰዓት ተንታ ከተማ ላይ ውጊያ እንዳለ መረጃ ወጥቷል። በጣም በሚገርም ሁኔታ አሁን ፋኑ ወደዛ ለመግባት ሲሞከራ ሲያድግ በተንታ ከተማል ከፍተኛ ሆነ ውጊያ አለ። ፋኖች በድሮን እየተቀጠቀጡ ይገኛሉ። እንደውም ቅጠል ለብሶ እስከ መንቀሳቀስ የጀመረ ተንቀሳቃሽ ምስል እየወጣ ነው እንዲህ የምንመለከተው ማለት ነው። ምን ያህል እንግዲህ ቅጠል እስከ መልበስ ድረስ እንግዲህ ሰንሰር የተገጠመል ድሮን እንግዲህ የአመድ እያደረጋቸው ይገኛል ህወሓት ተላላኪዎች በቁጥጥር ስር እየዋሉ ይገኛሉ። ወደ ቅዳሜ ማድረገውን መረጃ ቀጥታ አስደምጣችኋለሁ። በሚገርም ሁኔታ ማለት ነው። ንስር ሻለቃ መሪ ተመስገን ጎጃም ሽንዲ ላይ እስከ መጨረሻው ተሸኝቷል ማለት ነው። መንግስት ህግ የማስከበር ዘመቻ በሁሉም ቀጠና እየወሰደ ይገኛል። እንዲሁም የድሮን ተልኮም በብቀት እርምጃውን አጠናክሮ እየወሰደ ይገኛል። ተመስገን የጎጃም ሽንዲ ላይ መሪ ነኝ የሚለው እስከ መጨረሻ ተሸኝቷል። የዋ ታጣቂዎች ከምሬ ወዳጅ ነገር በጥምረት በነበረው ውጊያ በኮንኖቾ ወደ እና ወደ አምሳ ሰባት ድረስ መሸኘታቸው መድረሱ ተገልጿል።

ፈረስ ከሆነው ከፋኖ ለመደገፍ ተመልምለው የነበሩ ሦስት መቶ አምሳ አምስት የዋታ አጣቂዎች ሰው እንደቀሩ ኮሎኔል ደመቀ ዘውዱ ገልጿን ማለት ነው። ኮሎኔል ደመቀ ዘውዱ በእጅጉ እንግዲህ የህወሓትን አከርካሪ እየሰበረ ወደ አማራ ክልል ወረራ የሚያደርጉትንና ተልኮ ተሰጧቸው ወደ አማራ ክልል የሚገቡትን በተናበበና በተጠና መልኩ በዚህ ሰዓት እርምጃ እየወሰደ ይገኛል። በጣም በሚገር ሁኔታ ማለት ነው። ፋኖ እንግዲህ በግልጽ እያሳየ ነው። በተለይ የምሬ ወዳጅነ መሪ ወዳጅ ነ የህወሓት ተወካይ ፈረስ ሆኖ እያገለገለ ይገኛል። በዚህም መንግስት በተጠና መልኩ እርምጃውን በድሮን በታገዘ መልኩ ዶጋመድ አድርጓን እጅግ እናመሰግናለን። ሌላኛው ጉዳይ ሌላኛው ጉዳይ በምስራቅ ጎጃም ዞን እንደድ ወረዳ ጎዳልማ ታዳጅ ከተማ ተብላ በምታወቀው ላይ ዳብል ፒካፕ በምርኮኛነት በጥምር ጦሩ አስገብቷን፣ እናመሰግናለን። እነሱም እግራ ውጭኝ እያሉ እየፈረጠጡ ሂዷ ማለት ነው። ባይዘወይ ፋኖ እዚህ ግባ የማይባል ፍርጠጣ ነው የሚፈረጡት። እዚህ ግባ በአራቱም አቅጣጫ፣ በተለይ ፋኖ ታጣቂ ስሙ ከዚህ ግባ የማይባል ይህ ዳብል ፒካፕ መኪና ጥሎትን የፈረጠጡ መከላከያ ሲመጣ መኪኖዞ መሽሎቅ ሲያጣቸው እንጂ ተዋግተው ወደፊት የገሰገሱበት አማራጭ የለም። በዚህ በተጨባጭ ማስረጃ የወጣ ነው። ሌላኛው በወልዲያ ጦርነት በኮሎኔል ካሳይ መኮንን ወይም ሸሪፎ የሚመራው አርሚ 24 እንዲሁም በጎስ ገብሬ የሚመራው አርሚ 26 ክፍለ ጦር ሰራዊት በመቶች የሚቆጡ ታጣቂዎች እንደረገፉበት መረጃውም ያመለክታል። በድሮን የተወሰደ እርምጃ ነው። ዛሬ የተጠናከረ በወሎ ላይ እርምጃ እየተወሰደ ይገኛል። አሁን በዚህ ምሽት ሰዓት ማለት ነው። ተንታ ከተማ ላይ ተንታ ከተማ ላይ ወራሪው ከህዋት ጋር በመሆን ለመግባስ ሙከራ እያደረገ ይገኛል። በዚህም በጥምር ጦሩ በምንሻ እና በመከላከያ አይቀጡ ቅጣት እየተቀጣ ይገኛል ማለት ነው። ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም። የትም አያሻግርም። ለሀገራችን ሰላምና ሰላም ነው የሚበጅ። ህወሓት ሰላሳ ዓመት ሙሉ ሀገርን በቀንበር እየመራ ዛሬም ከተላላኪ ከሆነው ከነምሬ ጋር እየሰራ የኤርትራና የግብፅ ተልእኮ አስፈጻሚዎች እየሆነ እየሰራ ይገኛል መንግስትም አይቀጡ ቅጣት እየቀጠው ይገኛል። የትም አይደርሱም፣ የትም አይሻገሩም። መንግስት አሁን እርምጃውን እየወሰደ ይገኛል። እንዲሁም ትኩስ መረጃዎች እንዲሁም ትኩስ ኢንፎርሜሽን ያላችሁ በፌስቡክ መስመር ብትልኩልኝ ቀጥታ መልሼ እናንተ ማድርስ ይሆናል። የፌስቡክ ፔጁ ከላይ ላይ አስቀምጨላችኋለሁ። ሰላም ለሀገራችን ያድርግ። ዘረኝነት ለማንም አይጠቅምም። ስለዚህ መንግስት አጠናክሮ እየወሰደ ይገኛል ማንኛውም ተላላኪ ተልኮ ነግበው የሚንቀሳቀሱ ገመናቸውን እስከ ሸንኮፋቸው ከማጋለጥ ወደ ኋላ ማለት የለብንም። ምክንያቱም ጸረ ትምህርት፣ ጸረ ልማት የሆነ ታጣቂ ቡድን እስከ መጨረሻው መወገድ ያስፈልገዋል ማለት ነው። ጎንደር ላይ ያለው አሁን የፋኖ ታጣቂ እርስ በርሱ እየተጨራረሰ ነው። እርስ በርሱ ወደ ሁለት ጎራ የነበረው ወደ ሶስት ጎራ አድጓል። ሶስተኛው ጎራ ተሾመ አበባው አፈንግጦ ወጥቷል። ከማረፋኑ ቢራዊ ኃይል ውስጥ አይደለም። ከማረፋኑ ህዝባዊ ድርጅት ውስጥ አይደለም። ከማረፋኑ ህዝባዊ ድርጅት የነበረው አፈንግጦ የራሱን ትጥቅ እና ታጣቂዎች እንዲያዝ ነው ወጣ። ስለዚህ እርስ በርሱ እየተናኮረ ይገኛል። የአማራ ህልውና ጉዳይ ማለት ይህ ነው። ስለዚህ ከጅምሮ እነዚህ በአጭር በቤርተኛ የአማራን ሽፋን በማድረግ የተንቀሳቀሰ ከጀርባው ሌላ ተልእኮ ያዘለ መሆኑ በግልጽ የምናወግዝበት ለዚህ ነው ህወሓት እየተጠቀመበት የሚገኘው ፋኖን ነው። ኤርትራ እየተጠቀመችበት የሚገኘው ህወሓትን ነው። ግብጽ እየተጠቀመችበት የሚትገኘው ኤርትራን ነው። ስለዚህ የውክልና ጦርነት በራሳችን በልጆቻችን እየተደረገ የሚገኘው እነዚህ ከጀርቦች ያዘሉት ባዕዳ የተልእኮ አገር ዘው ነው። ስለዚህ እስከመጨረሻው እነዚህን ገመናቸውን ማጋለጥ ያስፈልጋል። ለሀገራችን ትክክለኛና ትክክለኛው መንግስት የአቅርበኝ ሰላም አማራጭ ያልተቀበለ ማንኛውም ይሄ ባዕዳ ስለሆነ ማጋለጥ አለብን። ለሰላም ወዳዱና ወዳዱ ህዝባችን ሁላችንም በአንድነት ከሀገራችን መከላከያ ሰራዊት ጋር በአንድነት መቆም ያስፈልጋል። ድል ለመከላከያ ሰራዊታችን፣ ጽንፍና ዘረኝነት ይውደም። እነዚህ በጥቂት ፖለቲከኞች ጥቅመኞች፣ ሀገራችን ለመሸጥ ሌት ተቀን የሚሰሩ ገመናቸውን ከማጋልጥ ወደኋላ ኋላ አንልም። አሁን የመጨረሻ እና የመጨረሻ የነም ሬ ወዳጅንህ ክንፍ በድሮ ነዋ ሊሰበር ይችላል ይችላል። መንግስታውን አጠናክሮ እርምጃውን እየወሰደ ነው የሚገኘው። ከጀርባውን የህዋትን ተልኮ አዝሎ የኤርትራን ተልኮ አዝሎ የውክልና በወሎ ላይ አማራን እያስበላ የሚገኘው በሰሜን ጦርነት የተቀጠቀጠው የአማራ ሰፊው ህዝብ በወሎ ላይ ዛሬም በአማራ በልጆቹ በውክልና በምሬ ወዳጅን እየተመራ ይገኛል። ይህን ደግሞ መንግስት አሁንም አጠናክሮ እርምጃውን እየወሰደ ይገኛል ማለት ነው። በተለይ የምኒልክ እዝ በማለት በመሰየም በስሩ ሰርጎ ገቦችን የሻዕቢያንና የህዋትን አዝሎ እንግዲህ ክልሉን እያስበላ ይገኛል። መንግስት ደግሞ ይህን ከጅምሩ ከሾንኮፉ ድረስ ስለሚያውቅ ለመንቀል እየሰራ ይገኛል። በዚህም በርካቶችን እያረገፋቸው ነው የሚገኝ። የሶሻል ሚዲያና ጨዋታቸው የትም አያደርሳቸውም። ሰላም ለሀገራችን ያድርግ። ውድ ቻናል ቤተሰብ ተከታታዮች አዲስ ሲሆናችሁ ሰብስክራይብ በማድረግ ተጠብቁን፣ ዘድ በአክብሮት እንጠይቃለን። መረጃ ያላችሁ ደግሞ በፌስቡክ ፔጅ አስቀምጨላችኋለሁኝ፣ ብታደርሱ መልሸ ለእናንተ የማደርስ ይሆናል። አማራን ያስደፋ አማራን ያዋረደ ትናንትና ተጋድሎ አማራ ጋር ሲሰራ የነበረው የሰፊውን ህዝብ አንገት ያስደፋ በስመ ፋኖ እየነገዱ የሚገኙት እነምሬ እነዘመነ ዛሬ አንገትን ዝቅ ያስደረገ ከዋት ጋር ዛሬ አብረው ሲሰሩ እጅግ የሚያምና የሚያበሳጭ ጉዳይ ነው። ማይካድራ ላይ የአማራ በመሆናቸው ብቻ በጅም ላይ ጨፈጨፎ ከዋት ጋር ዛሬ ተልእኮ አንግቶ ሲሰሩ ማየት በጣም የሚያም ጉዳይ ነው። ስለዚህ የአማራ ህዝብና ወጣት መንቃት አለበት። በሌላ ቪዲዮ እስክንገናኝ ውዴ ቻናል ቤተሰብ ተከታታዮች መልካም ሽት